ደብዳቤው ተጽፎ ዘገየ። አንዳንዴ ደብዳቤ ፈጥነ ድረስ የሚል ደብዳቤ ጽፋቸው ሊዘገይ ይችላል፣ መዘግየት ሊኖር ይችላል። ሰላም ሰላም፣ የጌታ ሰላም ጸጋ ይብዛላችሁ ወዳጆቼ፣ እንዴት ናችሁ? እግዚአብሔር የተባረከ ይሁን። ዛሬ በዚች አጭር ቪዲዮ አንድ እግዚአብሔር ውስጤ ላይ ያስቀመጠውን ሀሳብ ላውራችሁ ፈልጌ ነው። እግዚአብሔር አምላክ የተባረከ ይሁን። በሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ እንዲሁም በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ የእግዚአብሔር ቃል የሚነግረን ሀሳብ አለ እና በሉቃስ ወንጌል ምዕራፍ 10 ቁጥር 38 ጀምሮ ጌታችን ኢየሱስ ክርስቶስ ወደ አንዲት መንደር ሲገባ ታያላችሁ እዛች መንደር መካከል በሚገባበት ጊዜ አንዲት ሴት ጌታችን ኢየሱስ ክርስቶስን ተቀብላ ወደ ቤቷ ታስተናግደው ነበረ። ታውቃላችሁ እንግዲህ ማናችንም ማለት ነው እቤታችን እንግዳ ሲመጣ ለእንግዳ የምታደርጉለት አቀባበል አለ፣ የተለያዩ ነገሮችን በማድረግ ማለት ነው። እና ቺም ሴት ጌታ ኢየሱስ ክርስቶስ ወደ መንደሯ ሲመጣ ጋብዛው እቤቱ እቤት ገብቶ ማለት ነው እንዲያርፍ አብሯቸው እንዲያሳልፍ ትጋብዘዋለች፣ እና ደግሞ የሚያስፈልገውን ነገር ታደርግ ነበረ። እቺ ሴት አንድ እህትና አንድ ወንድም እንደነበራት የእግዚአብሔር ቃል ይናገራል። እና ታሪኩን አጠረስ አደርግላችሁ ያው በተለያየ አጋጣሚ ይህንን ታሪክ ትሰሙታላችሁ። በዚህ በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ታውቃላችሁ፣ በሚሄድበት ስፍራ ሁሉ የእግዚአብሔርን መንግስት ወንጌል እንዲሁም ደግሞ ከአብ የተቀበለውን መልእክት እያስተላለፈ ነው ቢሄደው ኢየሱስ ክርስቶስ ጌታ ነው። እና በትርፍ ሰዓቱ ደግሞ ሰዎችን ይፈውስ ነበረ በተለያየ አይነት በሽታ ውስጥ ያሉ፣ በአጋንንት ስርዓት ውስጥ ያሉ ሰዎችን ነፃ ያወጣ ነበረ፣ ይፈውስ ነበር። ታውቃላችሁ ይሄንን ማለት ነው እና ልክ እንግዲህ በዚህ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ በዚች ሴት ቤት ማለት ነው፣ ወይም ደግሞ ታውቃላችሁ ማርታ የምትባል እንዲሁም ደግሞ እህቷ ማርያም የምትባል ወንድማቸው ደግሞ አላዛር የሚባል ሰዎች ቤት ማለት ነው ገብቶ ጌታ ኢየሱስ ክርስቶስ የእግዚአብሔርን ቃል ያስተምር ነበረ። ያው ታውቃላችሁ ማርያም በጣም ከልቧ ትሰማ ነበረ ማለት ከኢየሱስ እግር ስር ሆና ቃሉን በጣም ታዳምጥ ነበረ። ማርታ ደግሞ ለጌታ ለኢየሱስ ክርስቶስ እንደ እንደ ኖርማል ሰው ማለት ነው የተለያዩ ነገሮችን በደስታ ታዘጋጅ ነበር። ታውቃላችሁ በዛ ውስጥ ጌታ ኢየሱስ ክርስቶስ የተናገረውን ነገር ማለት ነው ማርያም መልካሙን ምርጣለች አንቺ ደግሞ ትባክኛለች፣ እያለ ሲናገር ታያላችሁ። እኔ በጣም በትኩረት ወይም ደግሞ የምፈልገው ሀሳብ እዚህ ቤት ላይ ከዛን ቀን ጀምሮ ጌታችን ኢየሱስ ክርስቶስ ወዳጅና ቤተሰብ ሲሆን ታያላችሁ። ኢየሱስ ጌታ እና ይሄ ጌታ ኢየሱስ ወዳጅ የሆነበት ይሄ ጌታ ኢየሱስ ቤተሰብ የሆነበት ቤት አንድ ቀን ድንገት ባልተጠበቀና ባልታሰበ ሁኔታ ይሄ ማለት እነ ማርታም እነ ማርያምም ባላሰቡበት አላዛርም ባልጠበቀበት መንገድ ከባድ የሆነ በሽታ እቤታቸው ሲገባ ትመለከታላችሁ። ይሄ በሽታ ኢየሱስ ክርስቶስ ጌታ ነው። እንግዲህ በዛ አካባቢ የሚኖሩ ሰዎች ጌታ ኢየሱስ ክርስቶስ እዛ ስፍራ እየመጣ አብሯቸው እንደሚያሳልፍ ያውቃሉ። እና ይሄ ሰዎችን ሲፈውስ ሰዎችን ሲያድን የሚታወቀው ጌታ ቤተሰብ የሆነበት ቤት ደግሞ ህመም ሲፈጠር ሰዎች ሊሉ የሚችሉትን ነገር ማሰብ አይከብድም። ክብር ለኢየሱስ ይሁን እና በዚህ ሁኔታ መካከል አላዛር በከፍተኛ ህመም ተይዞ ባለበት ሁኔታ እነ ማርታ እነ ማርያም ወዳጃቸው ለሆነው ጓደኛቸው ወይም ቤተሰባቸው ለሆነው ለጌታ ለኢየሱስ ክርስቶስ ደብዳቤ ወይም መልእክት ይጽፉለታል እና ይሄ ደብዳቤ ይሄ መልእክት ምንድን ነው የሚለው፣ በጣም የምትወደው ወዳጅህ አላዛር ታሟልና ና የሚል ነው። ና ማለት ይገባቸዋል ስለታመመ ሌላ ቦታ የምታደርገው ታምራት አለ፣ የምታደርገው ድንቅ ነገር አለ፣ እኛ ቤትም እንዲሆን እንፈልጋለን። እንዴት ወዳጅ የሆንክበት ቤት ህመም ይኖራል? ብለው ይሄንን ደብዳቤ ለጌታ ለኢየሱስ ክርስቶስ ያደርሱለታል። ልክ ይህንን ደብዳቤ ወይም ይሄንን መልእክት ጌታ ኢየሱስ ክርስቶስ ከሰማ በኋላ የጌታ የኢየሱስ ክርስቶስ ምላሽ ሊሆን የሚገባው እንደ ሰውኛ አንድ ነገር ነበረ። ምንድ ነው እመጣለው፣ ደግሞ እፈውሰዋለሁ የሚል ነው። ግን እንደዚህ አለ። ክብር ለኢየሱስ ይሁን። ይሄ በሽታ የእግዚአብሔር ክብር፣ በዮሐንስ ወንጌል ምዕራፍ 11 ላይ ይሄ በሽታ ለሞት ሳይሆን ለምንድ ነው? የእግዚአብሔር ክብር እንዲገለጥ ነው ብሎ ይሄንን ቃል ተናገረ ይላል። ክብር ለኢየሱስ ይሁን። እና አንዳንድ ጊዜ ወዳጆች አንድ ነገር አስተዋልኩኝ። ኢየሱስ ወዳጅ የሆነበት ቤት፣ ኢየሱስ ቤተሰብ የሆነበት ቤት ህመም ሊፈጠር ይችላል እንዴ? ህመም ሊኖር ይችላል፣ ቻሌንጆች ሊኖሩ ይችላሉ። አዎ በጣም። አያችሁ ደብዳቤው ሲላክ፣ ተመልከቱ። ደብዳቤውን ወደ ኢየሱስ የላኩበት ትልቁ ምክንያት ኢየሱስ ክርስቶስ ወደ ቤታቸው መጥቶ አላዛርን ከበሽታው እንዲፈውሰው ነው። ፈጥነ ድረስ ነው ያሉት። ፈጥነ ድረስ ተብሎ ጌታ ኢየሱስ ክርስቶስ ሁለት ቀን ዘገየ ይላል። ሁለት ቀን ሳይመጣ ቆየ ይላል። ክብር ላይ ኢየሱስ ይሁን። ይሄ እኔ ይገርመኛል፣ እውነቴን ነው የምላቸው። ይሄ አላዛር ላይ የመጣው በሽታ፣ አላዛር ላይ የታየው ህመም ለጌታ ለኢየሱስ ክርስቶስ መልእክት እንዲልኩ አደረጋቸው፣ ደብዳቤ እንዲጽፉ አደረጋቸው። ዛሬ መልእክት አለ። አንዳንድ በህይወታችን መካከል የሚመጡ ድንገት ሳናስባቸው የሚመጡ ነገሮች ወደ እግዚአብሔር ነው ባይዘው የሚያቀርቡ፣ ወደ አምላክ ነው የሚያቀርቡ። መልእክት እንድናዘጋጅ ወይም ደብዳቤ እንድናዘጋጅ ነው የሚያደርጉን። ምን አይነት መልእክት? ና የሚል መልእክት፣ ፈጥነ ድረስ የሚል መልእክት፣ ወዳጄ ሆይ ና የሚል መልእክት፣ ህመሜን ፈውስ የሚል መልእክት። አያችሁ፣ ወደ ህልውናው ነው የሚያስጠጋ ወደ ጸሎት ነው የሚያስገባን። ፊቱን ወደ መፈለግ ነው የሚያስገባን። ታውቃላችሁ አንዳንድ ቻሌንጆች ሲመጡ እንድንበረከክ ነው የሚያደርጉ። ጌታን እንድንጠማ፣ ጌታን እንድንፈልግ፣ ጌታ በነገራችን ላይ ጣልቃ እንዲገባ ነው እንድንፈልግ የሚያደርጉ። ክብር ለኢየሱስ ይሁን እና ደብዳቤው ተጽፎ ዘገየ። ደብዳቤ አንዳንዴ ደብዳቤ ፈጥነ ድረስ የሚል ደብዳቤ ጽፋችሁ ሊዘገይ ይችላል። መዘግየት ሊኖር ይችላል። አያችሁ። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ እዚህ ቤት ላይ በሽታ ነው የተፈጠረው። ኢየሱስ ሁለት ቀን ሲዘገይ ደግሞ በሽታው ወደ ሞት ነው የተቀየረው። በቃ ተስፋ ተቆርጦ ነበረ። አይቻልም ተብሎም ነበረ። በቃ ኢየሱስ ባይሞት ኖሮ መቶ ሊፈውሰው ይችላል፣ ታሞ ቢያገኘው መቶ ሊፈውሰው ይችላል የሚል እምነት ነበራቸው። ግን ደግሞ ከነሱ እምነት ውጭ የሆነ አንድ ነገር ተፈጠረ። ሞት የሚባል ነገር አላዛርን መጣና ወሰደው። ከዛስ አላዛር እንዲቀበር ሆነ። እነዚህ ሁሉ ነገሮች የሆኑት ጌታ ኢየሱስ ክርስቶስ እንደዚህ ነው ያለው፣ የእግዚአብሔር ክብር በእርሱ እንዲገለጥ ነው እንጂ ለሞት አይደለም ማለት ነው። አንዳንዴ ስምህን ጠርቼ፣ አንተን ታምኜ፣ ጌታ ሆይ፣ ራሴን ላንተ ሰጥቼ፣ ሕይወቴን ላንተ ሰጥቼ ግባ ቤቴ ብዬ አስገብቼ ወዳጄ አድርጌ እስከ መቼ ይህ ሁሉ ነገር ይደርስብኛል? እስከ መቼ ታመማለው? እስከ መቼ ፋይናንሴ ይመታል? እስከ መቼ ጤና ይመታል? እስከ መቼ ትዳሬ ጉዳይ፣ የቤቴ ጉዳይ ይያዛል? እያላችሁ ጥያቄ ያለባችሁ ሰዎች እመኑኝ፣ እናንተ ህይወት ላይ የመጣው ነገር እናንተ እንድታዝኑና እናንተ ተስፋ ቢስ እንድትሆኑ የእናንተ ነገር እንዲጨልም ሳይሆን እመኑኝ የእግዚአብሔር ክብር የእግዚአብሔር ኃይል እንዲገለጥበት ብቻ ነው። ሀገር የሚነጋገርበት ነገር ነው የሆነው። ምድር የምትነጋገርበት ነገር ነው የሆነው። በነ ማርታ ቤት በነ ማርያም ቤት አያችሁ። ኢየሱስ እኮ ወዳጅ የሆነበት ቤት እኮ ችግር ተፈጠረ፣ ሀዘን ተፈጠረ፣ ህመም ተፈጠረ። አረምን ህመም ብቻ ሞት ተፈጠረ። ክብር ለኢየሱስ ይሁን። ሞት ተፈጠረ። ሰው እኡ ብሎ፣ የአካባቢው ሰው እኡ ብሎ አልቅሶ አልዓዛርን ቀበረው። አላዛር ተቀብሮ አራት ቀን ሞላው። በቃ በቃ ተረሳ። ኢየሱስ ጌታ ነው። ያለቀሱ ሰዎች፣ አስለቃሾች፣ የሐዘን ሙሾ የሚያወጡ ሰዎች በነበሩበት በዛ ዕለት ለቅሶ ሳይበተን ጌታ ኢየሱስ ክርስቶስ መጣ። ሃሌሉያ። ወዳጃቸው እኮ ኢየሱስ ነበረ እየተባለ እየተነገረ እየተወራ ምን ያደርጋል? ያ መንገድ ላይ ሲፈውስ ያ ዕውራን ሲያበራ ያ ድንቅና ታምራት ሲያደርግ የነበረው እዚህ ቤት ላይ ወዳጅ የነበረው ኢየሱስ ምንም ሊያመጣ አልቻለም። ከሞተ በኋላ መጣ ብለው ሲነጋገሩ ኢየሱስ ጌታ ነው። ይገርማቸዋል። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል። ወዴት ነው ያኖራችሁት? አለ ኢየሱስ ወዴት ነው ያኖራችሁት? አለ። ከዛስ ድንጋዩን አንሶ አለ። ከዛስ አላዛር ና ውጣ አለው። ያ አራት ቀን የሆነው እሬሳ ያ ሙት የነበረው ሰው እንደገና በኃይል ተነሳ። እንደገና በኃይል ቆመ። ክብር ለኢየሱስ ይሁን። ዛሬ እናገርባችኋለሁ በጌታ በኢየሱስ ክርስቶስ ኢየሱስ ወዳጅ ሆኖ ኢየሱስ ቤታችሁ ገብቶ ኢየሱስ ኑሯችሁ ላይ ነግሶ በተለያየ አይነት ቻሌንጅ የምታልፉ ሰዎች መልእክት አለኝ። እግዚአብሔር አምላክ ያ እናንተ ህይወት ላይ የደረሰው ያ እናንተ ህይወት ላይ የመጣው ነገር ለጥፋት፣ ለሞት፣ ለሐዘን፣ ለተስፋ መቁረጥ በፍጹም አይሆንም እና ለእግዚአብሔር ክብር ይሆናል እና የእግዚአብሔር እጅ እንዲገለጥበት ይሆናል። ክብር ለኢየሱስ ይሁን። ቅዱሳን ይህንን መልእክት በጣም ስለሰማችሁኝ ጌታ ኢየሱስ ይባርካችሁ። መልእክቴን ቀጥላለው። ጌታ ኢየሱስ ይባርካችሁ። ይህን መልእክት ኮፒ ሊንክ አድርጉልኝ። ተባረኩ። ተባረኩሻ ነው